ሁላችንም ራቁታችንን ነው የመጣ ነው። ግን ሰው ያለ ምክንያት ድሃ አይሆንም ይለናል። እዚህ አመለካከት ውስጥ የተጸነሰው ሀሳብ ሀብታም የሆነው በጉብዝናችን ነው የሚል አመለካከት ነው። ይሄ ደግሞ እጅግ በጣም ጥመት የተላበሰ አመለካከት ነው። ምናልባትም በእስልምና ለምሳሌ በሙሳ ዘመን ካሩን የሚባል ሰው ነበር። ካሩን ማለት ከሙሳ ህዝቦች ውስጥ ነው፣ እጅግ በጣም ሀብታም ነው ነገር ግን ሀብቱን በጣም ፍሌክስ ማድረግ ይወዳል። ሀብቱን በየጊዜው ዲስፕሌይ ያደርጋል። መጥፎ ፈሳድ በማስፋፋት መጥፎ ነገሮችን በማስፋፋት ያውለዋል ገንዘቡን። ከምንም በላይ ግን በጣም መጥፎ አመለካከቱ ምንድን ነበር? ወማኡቲቱሁ አላ ዕልሚን፣ እንዲ፣ ይህንን ሀብት የተሰጠሁት በእኔ እውቀቴ ነው፣ በእውቀቴ ምክንያት ነው፣ በችሎታዬ ምክንያት ነው እያለ በጣም ይጎርር ነበር እና መጨረሻ ላይ አላህ ተቆጥቶበት እሱንም ንብረቱንም እንዳለ እንዳሰጠመው በምድር መንቀጥቀጥ ከነንብረቱ ሰጥሞ እንዲሞት እንዳደረገው ይነገረናል። ሰዎች አመለካከታቸውን እንዲገሩ በተለይ በጉብዝናዬ ነው በቃ ይህን ሀብት ያገኘሁት ይህን ስኬት ያገኘሁት እያሉ መንቦጣረር በፍጹም ትክክል እንዳልሆነና ና የአላህን ጸጋ የረሳ አካሄድ መጥፎ እንደሆነ ይነገረናል አይደል? ህዝቦቹ እንዲህ ትበል ይሉታል። ተው መጥፎ ነገር አታስፋፋ፣ ሀብታለኝ ብለህ እንዲህ አታድርግ ይሉታል። ግን ምክራቸውን አልሰማም በሱ ሀብት፣ በሱ ዲስፕላይ ኦፍ ፕሮፐርቲ በጣም ይቀኑ እና ምን ነው እኛም እንደሱ የታደልን በሆንን ይሉ የነበሩት ሰዎች መጨረሻ ላይ ከነ ንብረቱ ሲሰምጣ አይተው እንዲህ አይነት ነገር ትክክል አይደለም የሚል አመለካከት ላይ እንደመጡ ይነግረናል ። በጥቅሉ ጥመት ያዘለ አመለካከት ነው። ሰው ያለ ምክንያት ድሃ አይሆንም ሲል ያለ ምክንያት ሀብታም አይሆንም የሚል አመለካከት ያዘለ ስለሆነ ማለት ነው። ድህነት ሁሌም የድሃው ጥፋት አይደለም። እንግዲህ ፓስተር ዮናታን ይህንን ነው መረዳት ያልቻለው። በጣም ኤሌመንተሪ ነገር ነው። ይህንን መረዳት እንዴት እንዳቃተው አይገባኝም። የሪዝቅ ወይም የሲሳይ ኮንሰፕት በሁሉም ሃይማኖት ዘንድ አለ። ሃይማኖቶች ሁሉም አምላክ ለሰዎች ሀብት እንደሚሰጥ፣ የተለያየ ጸጋ እንደሚሰጥ ያስተምራል ይሰራሉ። ይህ ቁርአኑም የሌሎችም ሃይማኖቶች አስተምሮት ከዚህ አንጻር የሚቃኝ ነው። ሀብትም ድህነትም ግን ፈተና መሆናቸውን ማየት እንችላለን። ምክንያቱም የሰው ልጅ ሀብት ስትሰጥ በዛ ሀብትህ ምን ሰራህበት ነው። መጥፎ ነገር ሰራህበት ወይስ መልካም ነገር አደረክበት? የድሆችን ሀቅ ሰጠህ ወይስ የድሆችን ሀቅ ከለከልክ? ኃጢአት ሰራህበት ወይስ መልካም ስራ ካበትክበት? ያንን ለማየት የሚሰጥህ እንትን ነው። ድህነትም ሲሆን እንደዚሁ ደግሞ ፈተናህ ነው። ምንድን ነው ትዕግስት ታደርጋለህ ሆይ አላህ በወሰነልህ ነገር ትዕግስት ይሰማሃል ሆይ፣ ወይስ ራስህን ትጠላለህ ሆይ መጥፎ ነገር አድርገታ አለ። ሀብት በራሱ የሰው ልጅ ስኬት መለኪያ ሊሆን አይችልም። ሱረቱል ፈጅር ላይ ምንድን ነው ሀብታም ሲሆን ደስ ይለዋል፣ በቃ አላህ እንትን አለልኝ ይላል። ልክ ግን ትንሽ ሲሳዩ ሲጠብበት፣ ገንዘቡ ሲያንስ ግን ኧረ እንደው በቃ አምላክ ጠላኝ ይላል። ብሎ ያወግዛል እንዲህ አይነቱን አስተሳሰብ። ለምን እንዲህ አይነት ሰው የስኬት መለኪያ የሚያደርገው ራሱ መጀመሪያውኑ ሀብትን በመሆኑ ይሄ ደግሞ በጣም የተሳሳተ አስተሳሰብ ስለሆነ ማለት ነው። እንደው ሀብትም ድህነትም ፈተና ነው የሚለውን ንግግር እኔ ከምነግራችሁ ይልቅ አንድ ቆንጆ ንግግር ላምጣላችሁ። የዩኤፍሲ ቻምፒዮን አሁን ኦልሞስት ጡረታ ወጥቷል ኻቢብ ኑርማ ጎሜዶቭን ታውቁታላችሁ ብዬ አስባለሁ። ሆሎፌ የሚባል ሽልማት አለው ዩኤፍሲ ላይ የሽልማት ንግግሩን ሲያደርግ በጣም ቆንጆ የአንድ ደቂቃ ንግግር ተናግሮ ነበርና እስቲ የእሱን ንግግር እንየውና ድህነትም ሀብትም በጠቃላይ ስኬትም የሰው ልጅ ፈተና ነው። የሚለውን አስተሳሰቡን በደንብ ለማየት እንሞክር። በጣም የወደድኩት ንግግር ስለሆነ ነው የማሳያችሁ። አንድ ጊዜ እሱን አይተን እንመለስ ጋድ

በጣም ብሪሊያንት የሆነ ንግግር ነው፣ ስሙት። እንግዲህ ምንድነው ያለው? በስኬት እንግዲህ ጫፍ የደረሰ ሻምፒዮን ነው። ከ29 በላይ ጊዜ አሸንፏል። አንድም ቀን ተሸንፎ አያውቅም። ሆሎ ፌም ላይ አስገብተው ሸልመውታል። በስፖርቱ በጣም ጫፍ የደረሰ ፒናክል ላይ የደረሰ ትልቅ ስኬታማ ሰው ነው እና ምን ይላል፣ ሽልማቱን ሲሰጡት፣ ሰዎች ብዙ ጊዜ ስኬት ላይ ሲደርሱ፣ ጥሩ ነገር ሲያገኙ በቃ እንዴት ነው እዚህ ቦታ ላይ የደረስከው ሲባል፣ ሁልጊዜ ክሬዲቱን የሚወስዱት ለራሳቸው ነው ይላል። አስተሳሰብ ጠንካራ ስለሆነ በጣም እርግጠኛ ነበርኩ እንዲህ ለማግኘት አእምሮን አዘጋጅቼ በጥንካሬ ሳልበገር ምናምን እያሉ ስለ ራሳቸው ጉራ ነው የሚያወሩት ይላል። ግን እኮ እንደዛው ልክ እንዳንተ ጠንክረው የሰሩ እንዳንተ የለፉ እንዳንተ ብዙ ነገር ያደረጉ በሚሊየን የሚቆጠሩ ሰዎች አንተ የደረስክበት ላይ አልደረሱም። ስለዚህ ጠንክረህ ስለሰራህ ብቻ ያገኘኸው ነገር አይደለም ይላል። የአላህ ውሳኔ እዚህ ላይ ይኖራል። ፈጣሪ ለሰዎች መስጠት የሚፈልገው ጸጋ አለ። እያንዳንዱን ሰው የሚፈትንበት ነገር ይለያያል። ወተር ታይት ሎጂክ ነው። ከምሬ ነው የምላችሁ። ጠንክረህ ስለሰራህ ብቻ አይደለም። ጠንክረህ ሰርተህም ስትፈጋ ልትኖር ትችላለህ። ያንን ስኬት ላታገኘው ትችላለህ። የግዴታ ጠንክረህ ስለሰራህ ብቻ ስኬት ታገኛለህ ብሎ ነገር የለም። ያም ቢሆን ግን ኦፍኮርስ ጠንክረህ መስራት አለብህ፣ ምክንያቱም አታውቅም አንተ መጨረሻውን ስለማታውቅ ዝም ብለህ መልፋት ይኖርብሃል። ከዛ ጋር አይገናኝም። ስራ አቁም አይደለም። ነገር ግን አንድ ነገር ስኬታማ ስለሆንክ ብቻ አይ፣ በቃ ይህን ስኬት ያገኘሁት እንዲህ ስላደረግኩ ነው ብለህ ለራስህ ሁሉንም ክሬዲቱን መስጠት ፌር አይደለም። በጣም እንደዛ አይነት ወጥመድ ውስጥ እንዳትገቡ ይላል። አላህ ሊፈትነን የሚሰጠን ነገር ነው፣ ምን እናደርግበታለን የሚለውን ነገር ሊያይን የሚሰጠን ነገር ነው ይላል። እሱ በአንድ ደቂቃ በኮልታፋ እንግሊዝኛን የተናገራት ብን ንግግሩ በጣም ቦምብ የሆነ ንግግር ነው። ወደ ራሳችን እንድናይ የሚያደርገን ንግግር ነው። ሂውሚሊቲ ወይም ተናናሽነት ራስህን ማስተናነስን ያስተምራል ማለት ነው። የሃይማኖት አስተማሪ አይደለም። በስፖርተኛ ደረጃ እንኳን በሻምፒዮን ደረጃ እንኳን እንዲህ አይነት መተናነስ ስታይ፣ በዚህ በኩል ደግሞ ፓስተር ዮናታን ትልቅ ሰባኪ ተብሎ በዚህ ደረጃ ድሃን ሲያናንቅ ምን ሲል ማየት በጣም ያሳፍራል ማለት ነው። ድሃን መጸየፍ እንዴት ፌር ሊሆን ይችላል? ነው አሁን ዮናታን ያሳየን ድሃን የመጸየፍ ነገር ነው። ድህነትን ለመቀየር የማነሳሳት ወይም ድህነት ጥሩ አይደለም ስሩ እኮ አይደለም እያለ ያለው ድሃን በጥቅሉ መጸየፍ ፈተናውን መውደቅም ነው። የሀብት ፈተናው አንዱ ለድሆች የሚኖርህ ክብር፣ ለድሆች የምትሰጠው ነገር ነው አይደል። ጊቪን ባክ ቱ ኮሚኒቲ ይሉታል አይደል። ድሃን መጽሔፍ፣ ድሃን ማናናቅ ከነጭራሹ ከክህደት ጋር የሚተሳሰር ባህሪ እንደሆነ ለምሳሌ እስልምና ያስተምራል አይደል። አራአይተ ለዚ ዩከዚቡ ቢዲን፣ በሃይማኖት የሚያስተባብለውን ሰው ታየዋለህ፣ ከሃዲውን ሰው ታየዋለህ ይላል። ፈዛሊከ ለዚ የድዑ ልየቲም፣ ያ አባት አልባ ልጆችን የሚገፈትረውን ሰው አትመለከተውም ይላል። ወላ የሑዱ አላ ጣዓሚል ሚስኪን ሰዎችን በማብላት ላይ ድሆችን በመመገብ ላይ ሰዎችን ሲያነሳሳ አታየው፣ በጎ ስራ ላይ ሲሳተፍ አታገኘው ይላል። እና እንዲህ አይነቱ ባህሪ በጣም የተወገዘ መሆኑ ሊታወቅ ይገባል። እና መንፈሳዊ ነኝ የሚል ሰው ቆሞ ድሆችን መስደብ፣ ማናናቅ፣ ለቃቃሚ እያለ መሳደብ በጣም አሳፋሪ ነገር ነው።